ቀደምት የቤተ ክርስቲያን ሥርዓትና ትምህርት የቀሌምንጦስ ዘሮሜ የመጀመሪያ መልእክት ወደ ቆሮንቶስ ሰዎች ሥነ መለኮታዊ ትንታኔ ከፍል አምስት። ከፍል አምስት አንትሮፖሎጂ የሰው ትምህርት። የሰው ኃጢአተኝነትና የንስሐ አስፈላጊነት ቀሌምንጦስ የሰው ኃጢአት እውነታ እና ለመዳን የንስሐ አስፈላጊነትን ያምናል። በመልእክቱ በሙሉ ለንስሐ ተደጋጋሚ ጥሪዎች ለምሳሌ ምዕራፍ 7፣ 8 የቅናትና የክርክር አጥፊ ውጤቶች ውይይት ምዕራፍ 3 6 ከፍል አምስት አንትሮፖሎጂ የሰው ትምህርት። ይህ ክፍል በቀሌምንጦስ አንደኛ መልእክት ውስጥ የቀረበውን የሰው ባሕርይ ግንዛቤ፣ በተለይም የኃጢአት እውነታ እና የንስሐ አስፈላጊነት ላይ በማተኮር ይመረምራል። የሰው ኃጢአተኝነት እና የንስሐ አስፈላጊነት፡ ቀሌምንጦስ የሰው ኃጢአተኝነትን እውነታ በማያሻማ ሁኔታ አምኗል። ስለ ሰው የተጋነነ አመለካከት አያቀርብም፣ ነገር ግን ሁሉም ሰዎች ለክፉ ድርጊት የተጋለጡ እና ወደ እግዚአብሔር መመለስ እንደሚያስፈልጋቸው ይገነዘባል። ይህ እውቅና በመልእክቱ በሙሉ ለንስሐ ባቀረባቸው ተደጋጋሚ ጥሪዎች እና ስለተወሰኑ ኃጢአቶች፣ በተለይም ስለ ቅናትና ጠብ በዝርዝር ውይይት ውስጥ ግልጽ ነው። ከአንደኛ ቀሌምንጦስ የሚደግፉ ምዕራፍ ማጣቀሻዎች እና ጥቅሶች፡ ተደጋጋሚ የንስሐ ጥሪዎች ለምሳሌ ምዕራፍ 7፣ 8 እነዚህ ተደጋጋሚ ማሳሰቢያዎች ቀሌምንጦስ ንስሐ ከእግዚአብሔር ጋር ትክክለኛ ግንኙነትን ለመመለስ አስፈላጊ እንደሆነ ባለው እምነት ያሳያሉ። አንባቢዎቹን ኩ ከከንቱና ከማይጠቅሙ እንክብካቤዎች ኩ እንዲርቁ እና ኩ ወደ ምሕረቱ እንዲመለሱ ኩ ምዕራፍ 9 አሳስቧል፣ ይህም ከኃጢአተኛ ባሕሪዎች እና አመለካከቶች አስፈላጊ መመለስን ያመለክታል። የቅናት እና የጠብ አጥፊ ውጤቶች ውይይት ምዕራፍ 3 6 ቀሌምንጦስ ጉልህ የሆነ የመልእክቱን ክፍል በቆሮንቶስ ቤተ ክርስቲያን ውስጥ የቅናትና የጠብ ውጤቶችን ለመተንተን ያውላል። አሁን ያሉትን ክፍሎች እና ግጭቶች ወደ ነዚህ መሠረታዊ ኃጢአቶች ይመልሳቸዋል፣ ይህም ማኅበረሰቡን የማወክና ከእግዚአብሔር ጋር ያለውን ግንኙነት የመጉዳት ኃይላቸውን ያጎላል። ለምሳሌ፣ በምዕራፍ 3 ላይ ከዚህም ቅንዓትና ምቀኝነት፣ ጠብና መለያየት፣ ስደትና ሁከት፣ ጦርና ምርኮ ተነሡ ይላል። የኃጢአት አሉታዊ ውጤቶች ይህ ዝርዝር ዘገባ የንስሐን አስፈላጊነት ጠንካራ መከራከሪያ ሆኖ ያገለግላል። የሚደግፉ የመጽሐፍ ቅዱስ ጥቅሶች እና አስተያየት፣ ሮሜ 3:23 ሙሉ ጥቅስ፣ ሁሉ ኃጢአትን ሠርተዋልና የእግዚአብሔርም ክብር ጎድሎአቸዋል። አስተያየት፣ ይህ የክርስትና አንትሮፖሎጂ መሠረታዊ ጥቅስ የሰው ኃጢአተኝነት ዓለም አቀፋዊ ባሕርይ በግልጽ ይናገራልኩ ሁሉ ኃጢአትን ሠርተዋልና ከ የሚለው ሐረግ ምንም ልዩነት ሳይኖር ሁሉንም የሰው ልጆች ያጠቃልላልኩ የእግዚአብሔርም ክብር ጎድሎአቸዋል የሚለው ሐረግ ኃጢአት የሕጎችን መጣስ ብቻ ሳይሆን እግዚአብሔር ለሰው ሕይወት ካለው ፍጹም መሥፈርት እና ዓላማ ጋር አለመጣጣምን ያመለክታል። ይህ ጥቅስ የእግዚአብሔር ጸጋ እና ይቅርታ መሠረታዊ አስፈላጊነት ይመሰርታል። አንድ ዮሐንስ አንድ ስምንት ሙሉ ጥቅስ ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለምክ አስተያየት ይህ ጥቅስ የኃጢአት አለመኖርን ማንኛውንም የይገባኛል ጥያቄ በቀጥታ ይቃወማል። ማንም ሰው ኃጢአት እንደሌለበት ቢናገር ራሳቸውን እያታለሉ እና እውነትን እየካዱ እንደሆነ ይናገራል። ይህ በሰው ልምድ ውስጥ የኃጢአትን ሰርጎ ገብ ባሕርይ እና ለእግዚአብሔር ምሕረት ያለንን ፍላጎት አምኖ መቀበል አስፈላጊነት አጽንዖት ይሰጣል። እንዲሁም ከእግዚአብሔር ጋር ባለን ግንኙነት ውስጥ የእውነት እና የትሕትና አስፈላጊነት አጽንዖት ይሰጣል። ገላትያ 5 19 21 ሙሉ ጥቅስ የሥጋ ሥራ ግና ግልጥ ነው፤ እርሱም ዝሙት፣ ርኵሰት፣ መዳራት፣ ጣዖትን ማምለክ፣ ምዋርት፣ ጥል፣ ክርክር፣ ቅንዓት፣ ቁጣ፣ ራስ ወዳድነት፣ መለያየት፣ መገድገድ፣ ምቀኝነት፣ ስካር፣ ዘፋኝነት፣ የሚመስልም ይህ ነው። አስቀድሜም እንዳሉ አሁንም እላችኋለሁ እንዲህ ያሉትን የሚያደርጉ የእግዚአብሔርን መንግሥት አይወርሱም። አስተያየት፣ ይህ ክፍል የሰው ኃጢአተኝነት መገለጫ የሆኑትን ኩ የሥጋ ሥራ ኩ ዝርዝር ይዘረዝራል። ዝርዝሩ እንደ ጥላቻ፣ ክርክር፣ ቅናት እና ምቀኝነት ያሉ ውጫዊ ድርጊቶችን እና ውስጣዊ አመለካከቶችን ያጠቃልላል። ከእንዲህ ያሉትን የሚያደርጉ የእግዚአብሔርን መንግሥት አይወርሱም የሚለው ጠንካራ ማስጠንቀቂያ ንስሐ ያልገቡ ኃጢአት የሚያስከትለውን ከባድ መዘዝ አጽንዖት ይሰጣል። ይህ ክፍል በመንፈስ ቅዱስ ኃይል የሕይወት አክራሪ ለውጥ አስፈላጊነት አጽንዖት ይሰጣል። ቀሌምንጦስ በንስሐ ላይ ያተኮረው ትኩረት ያለፉትን ድርጊቶች መጸጸት ብቻ ሳይሆን የልብ መሠረታዊ ለውጥ እና ወደ እግዚአብሔር መመለስ ጥሪ ነው። እግዚአብሔር ንስሐን እንደሚፈልግ እና በቅንነት ወደ እርሱ ለሚመለሱ ይቅር ለማለት ፈቃደኛ መሆኑን አጽንዖት ይሰጣል። ይህ አጽንዖት ከእግዚአብሔር ምሕረት እና ከሰው ልጆች ጋር ካለው ፍላጎት ሰፋ ያለ የመጽሐፍ ቅዱስ መልእክት ጋር ይጠማል። የኃጢአትን እውነታ እና የንስሐን ዕድል በማጉላት በነገረ መለኮት ማዕቀፍ ውስጥ የተመጣጠነ እና ተጨባጭ የሰው ባሕሪ እይታ ይሰጣል።